የፕላኔታችን አደገኛው ማረሚያ ቤት የገባ ለመውጣት ከመናፍስት እርዳታ ማግኘት አለ። ይህ የዓለማችን ቁጥር አንድ አደገኛ ማረሚያ ቤት ነው። ማረሚያ ቤት ከሚለው ይልቅ እስር ቤት የሚለው በትክክልም ሳይገልጹ አይቀርም። አርባ ሺህ ታሳሪዎች እንደ ጋማ ከብት ታጉረው የሚጠበቁበት ስፍራ። በዚህ ስፍራ የዓለማችን እጅግ አደገኛና አስፈሪ ሰዎች መቆያም ነው። አንዳንዶቹ በትንሹ እስከ ሀምሳ ሰዎች የገደሉ ናቸው እንደ ዶሮ የሰው አንገት መበጠስ የተካኑበት አንዳችም ርኅራኄ የማይሰማቸው ጨካኝ ፍጥረታት መቆያ ኤምኤስ ሰርቲም ይባላሉ። እነዚህ ሰዎች የቡድናቸው መጠሪያ ነው። በአንድ ወቅት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እነዚህ ሰዎች አይደሉም፣ እንስሳቶች እንጂ ብለው የክፋታቸውን ጥግ ለዓለም አውጀዋል። ዛሬም እነዚህን ከሰውነት ያፈነገጡ አውሬዎች ናቸው የሚባሉም በሰውነቶቻቸው ላይ የክፋትን ምንጭ አርማ የተነቀሱም ተጠራርገው የገቡበትን የዓለማችን ቁጥር አንድ እጅግ አደገኛ ማረሚያ ቤትን እንመለከታለን። ሲካ ይባላል። በላቲን አሜሪካው ኤልሳልቫዶር ውስጥ የሚገኝ የፕላኔታችን አሰቃቂ ማቆያም እጅግ ከፍ ያለ ወንጀል የሰሩ ሰዎች ተመርጠውና ተለይተው የሚቆዩበት ነው። ቁጥሩም በቅጥር ላይ ቅጥር በመግቢያ ላይ መግቢያም የተደመረበት በፈረንጆች ወር ማርች 2022 ነበር አንድ ሰው እነዚህን ለሰማይ ለምድር ያስቸገሩ የሚመስሉ ሰው ሆነው አውሬ የሆኑትን ጋንግስተሮች ማሳደን የጀመረው። የሚያስገርመው ይህ አስደናቂ የሀገር መሪም የደም ምድር ያደረጉበትን ሀገር ለመታደግ በስድስት ወራት ብቻም 7000 ሰዎች በልዩ ዘመቻ አፋፍሶ ወደ ማረሚያ ቤት ጥሏቸዋል። ለያዥ ያስቸገሩትን ፖሊሶች እንዳይምሯቸው እሳት የሚተፉ መሳሪያዎቻቸውን እንዲጠቀሙ ፈቅዱ። በስድስት ወራት ብቻ የታደኑ ተጠርጣሪዎች የሀገሬውን ሁለት ፐርሰንት የሚሆን ቁጥር መሆኑ ዓለምን ያስደመመ ነበር። ንጹሐንን አብረህ በደልክ ላሉት ግድ የላችሁም አጣርተን ስናበቃም ወደ ቤታቸው በሰላም እንሸኛችኋለን እያለ ከነዚህ ውስጥ እጅግ አደገኛ የተባሉትንና በቂ የወንጀለኝነታቸው ማስረጃ የተገኘባቸውን ሰውነታቸው በተዥጎረጎረ ንቅሳት የተሞላውን የቡድናቸውን አርማና የርኩስ መናፍስትን ምልክቶች የተነቀሱትን ስለ መግደላቸው እንደ ጥንታዊ አውሬ አዳኝ በክንድ በግንባር ምልክት እንደሚያንጠለጥለው ሁሉም፣ በገደሉት ሰው ልክ በንቅሳት ጥቆማ የሰጡትን ሰብስቦ ወደዚህ ጠላትህ አየው የሚባልለት ማረሚያ ቤት አጎራቸው። ስለዚህ እጅግ አስፈሪም የትንኛውም ወንጀለኛን ሊያስጨነቅ የሚችልን ስፍራም ለማየት ኑ አብረን ወደ ላቲን አሜሪካው የቡካሌ ሀገር ኤልሳልቫዶርን ሄድም ሲካ በምናባችን እንግባ፣ በአካልማ ለጥላቶቻችሁ። አልምን ሲካ የተባለው ግዙፍ ማረሚያ ቤት በ2022 ነበር የተሠራ። ጠቅላላም በ40 ሄክታር መሬት ላይ ያረፈም ከከተማ ወጣ ብሎ የተሰራ ማቆያ ነው። ስምንት ግዙፍ አዳራሾች እያንዳንዳቸው በሺዎች የሚቆጠሩ ታራሚዎች የሚይዙ ናቸው። ግቢያቸው በሦስት ሜትር ኤሌክትሪክ አጥር የታጠረ ነው። እያንዳንዱ ሁሉም አዳራሾች የከበበው የኮንክሪት አጥር ረዝመት ዘጠኝ ሜትር ይደርሳል። ከእሱ ላይ ሦስት ሜትር የሚረዝም የኤሌክትሪክ ሽቦ አጥርም አለም። አስራ አምስት ሺህ ቮልት ያለው ኤሌክትሪክ ኃይል ይለቀቅበታልና በዚያ ስፍራ ሕይወት ያለው ነገር ማረፍ አይችልም። ለማምለጥ ማሰብ ፈጽሞ አይቻልም። አስራ ዘጠኝ ግዙፍ መጠበቂያ ማማዎች አሉ፣ ተረኛ ዘቦች ጠብመንጃቸውን በፈረቃ እየደቀኑ የሚጠብቁበት። በአራቱም አቅጣጫ እንደ ንስር ዐይን የሚያፈጡ ካሜራዎች ዙሪያቸውን ተጠምደዋል። ወደ ውስጥ እንገባለን። እዚያ ደግሞ ሌላ ፈጠራ የታከለበት አስደናቂ ክፍልፋዮችን መቀጣጫዎችን ታገኛላችሁ። ወደ ማረሚያ ቤቱ ከመጠጋታችሁ ከሁለት ኪሎ ሜትር አስቀድሞ ሁሉም ኮሙኒኬሽን ይጠፋል፣ ጃመራለም በሁለት ኪሎ ሜትር ርቀት ላይ የደረሰ ሰው ስልክ ማውራትም ሆነም ኤሌክትሮኒክስ ነገሮችን መጠቀም አይችልም። ስድስት መቶ የሚሆኑ ፖሊሶች ዙሪያውን በተጠንቀቅ ሆነው ይጠብቃሉ፣ ይፈትሻሉ፣ ያስቆማሉም፣ ያስጠነቅቃሉም። ጣታቸውም እሳት ከሚተፋ መሳሪያ ጋር እንደተዋደደ ነው። ወደ አካባቢው ማንም ዝር አይልም። ወደ ውስጥ ሲገባም ሌላ ፍተሻ አለ። ይህ ፍተሻ ከሰውነት ክፍል የሚያስቀረው አጥንትን ብቻ ነው። እያንዳንዱ የሰውነት አካል ለያይቶ ብልት በብልት ያሳያል። በከፍተኛ የሌዘር ጨረር ቴክኖሎጂ የታገዘው መፈተሻ መሳሪያ ምንም ላልፈው ስሪቱና ባህሪው ያግዘዋል። ይህ ስፍራም ልዩ መፈተሻ የተዘጋጀው ለአዳዲስ ገቢዎች ነው። ከወታደርና ጠባቂ ውጪም አስክሬን ብቻ ነው የሚወጣበትም ይህን ያህል የምንፈትሸው ይላሉም የሲካ ማረሚያ ቤት ኃላፊም አነስተኛ ሚሞሪ ማይክሮቺፕስ የመሳሰሉትን በሰውነታቸው ቀብረው ሊመጡ ስለሚችሉ ነው። የተለያዩ የግንኙነት መሳሪያዎች በሰውነታቸው ደብቀው ሊገቡ ይችላሉ። ስለዚህ አጥንታቸው ድረስ እንበረብራለን ይላሉ። ፍተሻው ጥብቅ ነው። እያንዳንዱ ልብስ ይወልቃል። የመጨረሻው ውስጥ ቁምጣ እስክትቀር ድረስም ካልሲም፣ ጫማም ተገለባብጦ ይታሰሳል። በማረሚያ ቤቱ የሚገኙ ጠባቂዎች ሁሉ ማስክ ያደርጋሉ። ማንነታቸው እንዲታወቅ አይፈለግም። እጅግ ጥብቅና አደገኛ ቅጣት የሚያስፈጽሙ ናቸውና ጥበቃ ያስፈልጋቸዋል እነሱም። አደገኞቹ ወንጀለኞች መታወቂያ ወይም ሌላ መለያ አያስፈልጋቸውም። እዚያው ባለ ኮምፒውተር ሲስተም አሻራቸው ይያዛል። የዐይን አሻራቸው ሳይቀር ይቀመጣል። ምን ጊዜም ነዋሪ ዶሴ ውስጥ ይካተታሉም ከማንም ጋር አይገናኙም። ቤተሰብ፣ ዘመድ፣ ጠያቂ ብሎ ነገር እነሱ ወዳሉበት ደረሻ አይለም። በሕይወት እይኖሩ ይሙቱ የሚያውቅ ደፍሮ የሚጠይቅም ቤተሰብ የለም ቲ ስልሳ አምስትም የተሰኘ መሳሪያ ወይም ጠብ መንጃ የማረሚያ ቤቱ ጥበቃዎች የሚታጠቁት ነው። እንደ ሮፍናን አልበም መጠሪያ ሶስት መስመር ምልክት ያለው ሳኮት አርሜሪያ የተባለ ክፍል ወደ ግቢው ከጥብቅ ፍተሻ በኋላ ሲገባ ይገኛል። ታዲያ እዚህ ክፍል የታራሚዎቹ ጠባቂዎች ልዩ ልዩ ትጥቆች መገኛ ነው። እጅግ ጥብቅ ጥበቃ የሚደረግለት ክፍል የአንገትና የእጅ፣ የፊትና የጉልበት መላው ሰውነታቸውን የሚከላከሉበት ልዩ ኃይሎች ሙሉ ትጥቅ እዚህ ይገኛል። ሲኮት ውስጥ ከአንድ ሺህ በላይ ሠራተኞች ይኖራሉ። ከዚህ መግቢያ በሩ ላይ ካለ የትጥቅ ማኖሪያ ተነስታችሁ ወደ ታራሚዎቹ ጋር ለመድረስ ሌላ ግዙፍ አጥር ሲከፈት የምትገቡበት ሰፊ ግቢ ጠብቃችኋል። መጎብኘት ዕድል ቢገጥማችሁ ባሳችሁን ተሳፍራችሁ ወደ ታራሚዎቹ ጋር ለመድረስ ለደቂቃዎች መጓዝ አለባችሁ። በቅጥሩ መሃል በተዘረጋ አስፋልት ከአጥሩ ድንገት ዘሎ የወጣ ታራሚ ቢገኝ ሲራመድ የሚጮዋሸዋ መሬቱ ላይ ተደፍቷል። ይህ ሊሆን የሚችል ባይሆንም ምናልባት ከሆነ ተብሎ ታስቦበት የተሠራ ነው። የሚያስገርመው ከመሬት ውስጥ የኤሌክትሪክ ማመንጫና ኃይል መቆጠቢያ ሲስተም ተዘርግቶለታል። በድንገት እንኳን የኃይል መቆራረጥ በከተማው ቢፈጠር ለሳምንታት ማረሚያ ቤቶም የኤሌክትሪክ የኤሌክትሪክ ኃይል ሊያጣ አይችልም። በግቢው ያለው ተደጋጋሚ አጥሮች አልፋችሁ የምታገኙት ወደ ታራሚዎቹ የሚያስገባውን አዳራሽ ነው። የተለያዩ መግቢያ በሮች እየተከፋተ እየተከፈተ ያስገባችኋል። የበእውቀቱ ስዩምን ግጥም የሚያስታውስ የበሮች ብዛት አንኳኩ፣ ይከፈትላችኋል። ስትገቡ፣ ሌላ በር ይጠብቃችኋል ብሎ እንደተቀኘው ያለም ወደ ግዙፉ የገበያ አዳራሽ መሳይ የታራሚዎች ስፍራ ስትገቡ ድባቡ በራሱ አንዳች የሆነ የሚያስፈራና የሚያስጨንቅ ስሜት አለው። እዚህ ያሉት ሰዎች ሰው ሳይሆኑ አውሬ የተባሉ ናቸው። በመቶ ሺዎችን የጨፈጨፉም፣ ያለምንም ርራ የሰዎችን አንገት የቀነጠሱም፣ የጭካኔን ጥግ ያለ ርህራሄ የፈጸሙ ናቸው። የግቢ አዳራሽ በሚመስለው ግዙፍ ቤት የተከፋፈሉ ክፍሎች በሰፊው ታያላችሁ። ጣራቸው ረጅም የሆኑ የተከረቸሙ የብረት ፍርግርግ ይጋርዳቸዋል። ታራሚዎቹ ሁሉ ነጭ ቲሸርትና ነጭ ቁምጣ አድርገዋል። ሰውነታቸው፣ ፊታቸው አብዛኞቹ በአስፈሪ ንቅሳት የተጅጎረጎረ ነው። በአጠቃላይ ፊታቸው በጥቁር ንቅሳት አበላሽተውታል። አብዛኞቹ በሃያዎቹ ዕድሜ ውስጥ ያሉ ወጣቶች ናቸው። በዚህ ለጋ እድሜያቸው ከ30 እስከ 15 ሰዎችን እናም ከዚያ በላይ ግድያ የፈጸሙ ናቸው። በአዳራሹ ውስጥ የተሰመረው ቢጫ መስመር ታራሚዎቹ ከሚታዩበት መስኮት ፍርግርግ ብረት ቢያንስ 2 ሜትር የራቀ ነው። ጠባቂዎቹ ከቢጫው መስመር አልፈው አይቆሙም፤ ወደ እነዚህ ሰዎች መጠጋት እጅግ አደገኛ ነውና አይቀርቧቸውም። በአንድ ክፍል ውስጥ አራት ርዝመቱ እስከ 15 ሜትር የሚሆን መወጣጫ ያለው ድርብርብ ባለ ሶስት የብረት አልጋ አለ። ሶስት እሱን መሰል ረጅም የብረት አልጋ በተከፋፈለው ክፍል ውስጥም ይገኛል። እነዚህ አልጋዎች ላይ ከመኖር ውጪ ተስፋ የሌላቸውም የሚመስሉት ታራሚዎች በአንድ ክፍል እስከ 120 ይሆናሉ። አንድ ጥግ ላይ መጸዳጃውም፣ መጠጫሮቶም፣ መታጠቢያ ገንዳውም ተቀምጦላቸዋል። እነዚህ እጅግ አደገኛ ተብለው የተለዩ ታራሚዎች የኤምኤስሰርቲ አባላት ናቸው። ኤምኤስሰርቲ ደግሞ በኤልሳልቫዶር ውስጥ ብቻም ሳይሆን በመላው ላቲን አሜሪካም በራሷ በዩናይትድ ስቴትስ ሳይቀር ሴል ያላቸው እጅግ አደገኛ የጋንግስተር ቡድን ናቸው። ይህ ቡድን መቀላቀል አለመቀላቀልም እጅግ አደገኛ ነው። በተለይም በኤልሳልቫዶር ለመለከት በሰውነታቸው ላይ ኤም ሰርቴነ ብለው የእንግሊዝኛውን ፊደልና ቁጥር ይነቀሳሉ። አብዛኞቹ ፊታቸው ላይ ሳይቀር የማይጠፋ ምልክት ያኖራሉ። አንዳንድ የዚህ ቡድን አባላት 18 ቁጥርንና የስድስት ስልሳ ስድስት ቁጥርን በግንባራቸው ሳይቀር ይነቀሳሉ። የሰይጣን መለያ የሆኑ የአምልኮ ምልክቶችንም በአንገት፣ በደረት፣ በክርነት ትከሻቸው ላይ ሳይቀር ያኖራሉ። አንዳንዶቹም በኤምሰርቲ ውስጥ ያላቸውን ስፍራ የሚያመላክት ልዩ ምልክት አላቸው። በግንባራቸው ላይ ቀንድ አስነቅሰው ጂኒነን ይላሉ። የግል አምልኮ የሚያከናውኑለት የሰይጣን መንፈስ ምልክትም ያኖራሉ። አንዳንዶቹም ምን ያህል ሰው በአምልኮቻቸው ምክንያት እንደ ሰውም ምልክት ያስቀምጣሉ። አርባ ገዳይ እንዲሉ አበው። በሆረር ፊልሞችን እንደምናየው ሰዎችን በመግደል የሚስቁ መናፍስት ገጸ ባህሪያትን ፊታቸው ላይ ይስላሉ ያስላሉ። እየሳቀ ገዳይ የሆነውን አስፈሪ ፊልሞችን አስታውሱም። በሰውነታቸው ላይ ይኳሉታል። በማረሚያ ቤት ውስጥ ምን ዓይነት ሰዎች እንዳሉ እያወቃችሁ ስትመጡም ድባቡ እንዴት አስፈሪ ሊሆን እንደሚችል ገምቱ። በዚህም ምክንያት ሰባት ሃያ አራት የማይቋረጥ እይታ ውስጥ ናቸው። እየተፈራረቁ የሚከታተሏቸው ጠባቂዎች ከላይም ከታችም ይዞሯቸዋል። አንዳች ልዩ እንቅስቃሴን፣ አፈንጋጭ ድርጊት ማድረግ የሚያስከትለውን ነግራቸዋለሁ። ከአዳራሹ መሀል ያለው ስፍራ በግራና በቀኝ ካለው የተከፋፈሉ ማረሚያ ቤቶች አንጻር ብርሃንም ንፋስም የሚገባበት ነው። ለታራሚዎቹ ውጪ ማለት ያ ነው። እዚያ ስፍራ ብቻ ነው ወጡ ከተባለ የሚወጡትም በሳምንት ለአንድ ሰዓት የመጽሐፍ ቅዱስ ትምህርት ለመማር እናም አካላዊ እንቅስቃሴ ለማድረግም በጥቂት ቁጥር በከፍተኛ ጥበቃም ይፈቀድላቸዋል። ሰማያውንማ እንዴት ተደርጎም አያዩትም። የበቀል እርምጃቸው እየከፋ እንደሆነ የሚታወቀው እነዚህን ታራሚዎች ለማቆየት ፕሬዚዳንት ቡካሌም የወሰደው ቆራጥና ደፋር እርምጃ በአሰቃቂ ሁኔታ ማሰር ብቻ አልነበረም። ማስራብም አንደኛው አካል ነበር። አባላቶቻችን ታሰሩ ብላችሁ ያልደረስንባችሁ ወንበዴዎች፣ አንዳች እርምጃ ንጹሓን ላይ ብትወስዶም በማረሚያ ቤት ያሉትን ምግብ አይቀምሷትም። እስኪ እስከ ስንት ቀን እንደሚቆዩ እናያለን ብለው ነበር። የበቀል እርምጃን እንዳያስቧት፣ በዚህም አድርጓል። ሰውየው ካለም የሚያግደው እንደሌለ በሚገባ አሳይቷልና አንዳችም በቀል እርምጃ አልወሰዱም። በቀን ሦስቴ ቁርስ፣ ምሳ፣ እራት የሚመገቡት ታራሚዎች አንዳንድ ጥፋትና ያለመታዘዝ ጸባይ ካሳዩ የከፋው መቅጫ ስፍራ ተዘጋጅቶላቸዋል። ፍጹም ጨለማ የሆነ ክፍል ነው ኮንክሪት ብቻ አይሆንም። እዚህም ፍጹም ድቅድቅ ጨለማ ክፍል ውስጥ እስከ 15 ቀን ሊቀጡ ይችላሉ። ከየትንኛውም የውጭው ዓለም ብርሃን ሳይቀር ከሚቆራረጡበት፣ ምግብ በበሩ ቀዳዳ የሚሾልክላቸው ለማሸለብ እንኳን የሚከብድ ስፍራ መጣላለና ትእዛዝን አጎንብሶ ተቀብሎ መተግበር ሁሉም የሚከተሉት የዕለት ከዕለት ተግባር ነው። ይህ አንድ ታራሚን ማሳያ አንስተን የዚህን የምድራችንን እጅግ አስፈሪ እና አደገኛ ማረሚያ ቤት ለቀን እንውጣም አረንውጣም ሮቻ ሴንት በተባለ ዘጋቢ ስለዚህ ማረሚያ ቤት ዶኩመንታሪ በተሠራ ወቅት ለአስር ደቂቃ ብቻ ተፈቅዶለት አንድ ወንጀለኛን ቃለ መጠይቅ እንዲያደርግ ሆኖ ነበር። ይህ ሰው ሊጠይቀው ፍቃደኛ ሆኖ ሲመጣ 12 ከታች እስከ ላይ የታጠቁና ልዩ የመከላከያ መጠበቂያ በመላ ሰውነታ የለበጡም ልዩ ዘቦች በክፍሉ እንዲኖሩ ታዞ ነበር ማርቨን አርኔስቶም ማድራን ኖቫስካፍ ይባላል ለዚህ ቃለ መጠይቅ የተመረጠውና ፍቃደኛ ሆኖ የመጣው ታራሚ እድሜው 41 እንደሆነ ይናገራል ጠያቂ እድሜህን አትመስልም በጣም ወጣት ነህ። ብሎም ፈገግ እንዲል ያደርገዋል። ከፊት የተሸረፈ ጥርሱን ብለጭ አድርጎ ፈገግ እያለ ጥሩ ስሜት እንዲሰማኝ አደረገኝ አለው። በአካሉ ላይ ያለውን ንቅሳት እንዲያሳየው ጠይቆት ገልጦ ያሳየዋል። ኤም ሰርት የሚለውን ምልክት ሆዱንም ደረቱንም ሸፍኖታል። ወደዚህ ቡድን በ2004 እንደተቀላቀለ የሚናገረው ታራሚው ነገር ግን ገና የ12 ዓመት ታዳጊ ሳለ ጀምሮም የወንጀል ሪከርድ እንዳለበት ይመሰክራል። እንደ አንድ መንገድ ላይ እንደተወለደ ልጅ እናቴንና ቤተሰቤን ለመርዳት ማንኛውንም ነገር አድርጌያለሁ። ወላጅ እናቴን ለመደገፍ ያደረኩት ጥረትም ስላልተሳካልኝ ወደ ወንጀል ድርጊት ልገባችያለሁ ይላል ይላል። በዚህ ቡድን እናቴን፣ አባቴን፣ ልጄን አጥቻለሁ። ሁሉ ነገሬን ቀምቶኛል። ይህ ቡድን ወደ ትምህርቴ ወይ ደግሞ የተሻለ ድል ፍለጋ ወደ ዩናይትድ ስቴትስ መሄድ ይችል ነበር። ያንን ግን ባለማድረጌ አሁን እዚህ ይገኛለሁ ሲል ይናገራል። የስንት ሰዎች ህይወት ቀማ፣ አምስት፣ አስር ወይስ ስንት ተብሎ የተጠየቀው ማርቫን አርኔስቶ ማድረን ኖቫክስ በፍጹም ከሀምሳ ይበልጣሉ ሲል በፈገግታ ይናገራል። ምን ይሰማሃል፣ ዕድሜህን በሙሉ እዚህ በመኖርህ እና ቤተሰቦችን ባለማየትህ ተብሎም ሲጠየቅ ልጄን የአምስት ዓመት ስሳለ ነበር ያየሁት አሁን ሀያ አምስት አመት ሆኖታል። ይህንን ንግግሬን ምናልባት አልባት ካየና ከሰማ አደራ፣ ልጄ እንደ አባትህ እንዲህ ያለ ነገር እንዳታደርግ፣ ህይወትህን መልካም ሆኖ እንዲቀጥል ለፍጹም ወንጀል ውስጥ አትግባ ነው የምለው ሲል ምክሩን ለልጁ አስተላልፏል። በአንተ ምክንያት ቤተሰቦቻቸውን ያጡ ሰዎች ስታስብ ምን ይሰማሃል ሲል ለጠየቀው ሲመልስ እጅግ በጣም አዝናለሁ። አሁን አንዳንድ ጊዜ በመኝታዬ ላይ እያለቀስኩ አመሻል ሲል መልሷል። ምንድነው ተስፋ ተብሎ የተጠየቀው ማርቫን አርኔስቶ ማድራን ኖቫስካስ፣ አንድ ቀን ፈጣሪ ምህረት ይሰጠኝ ይሆናል፣ እሱን ይቅርታ እየጠየቅ እኖራለሁ ሲል ፊቱ ላይ አንዳችም ነገር የማይነበብበት የዕድሜ ይፍታ ፍርደኛ አጭር የውጥረት ቃለ ምልልስና ቆይታም ያበቃል። ኤልሳልቫዶር በዓለም ቁጥር አንድ የወንጀለኞች ምድር ሆናም ለዘመናት ቆይታለች። በተከታታይ ባለፉት 20 ዓመታት አንዳችም መሪዎቿ ይህንን ማስቆም ተስኗቸው ቆይቷል። ሀገሬው ሞትና መገደል ሽልማቱ ሆኖም ኖሯል። በየዓመቱ ከአንድ መቶ ሺህ ሰዎች አንድ መቶ አራት ሰዎች በእነዚህ ገዳይ ቡድኖች የሚገደሉባት ምድር ሆናም ነበርም። የትንኛውም የምድራችን ሀገር በዚህ ልክ በሰው ልጅ ዜጋዋን አታጣም። ምንም እንኳን ወንጀለኞችን ያደነበት መንገድ ትችት የበዛበት ቢሆንም በቡካሎ አስተዳደር ኤል ሳልቫዶር ከካናዳ ቀጥላ ሰው የማይገደልባት ዘሴፊያስት አገር ተብላ በዓመት ከመቶ ሺህ ሰዎች ሁለት ሰዎች ብቻ የሚገደልባት መሆን ችላለች። የዓለማችን እጅግ ሰላማዊናም ደህንነቷ የተጠበቀባት ሀገር በመባል ከፈረንጆቹ 2023 በኋላ ስሟ ይነሳል ጭራቆቿን በሲካ የፕላኔታችን ጥብቅና አስፈሪ ማረሚያ ቤት ቆልፋባቸውም